ሰላም ውዴ ኬር ቮክስ አፍሪካ ተከታታዮቻችን፣ ግንጣይ ገጻችን ተጀመረ። የዛሬው ግንጣይ ገጻችን በእውነተኛ ታሪክ ላይ የተመሰረተው ሮማን። የሰማዩ ገጽ ጠቁሯል። በቁጣ የተሞላ ይመስላል። ያረገዘውን ዝናብ ወደ መሬት ለመጣል ይቁነጠነጣል። ከአፉ የሚተፋው የመብረቅ ብልጭታ በድምፅ ታጅቦ ከደመናው በታች ይታያል። ከፊት ለፊቴ ሰዎች ወዲያና ወዲህ ሲሯሯጡ እመለከታለሁ። ከመጣው መዓት ራሳቸውን ለማዳን የሚሸሸጉበት ጥግ ፍለጋ በደመነፍስ ይጓዛሉ። እኔ ግን እዚህ ቁሜያለሁ። የመናፈሻውን በር ተደግፌ እሷን በመጠበቅ ላይ እገኛለሁ። በዚህ ጥቁር ሰማይ ስር ጫፍ አልባ ሩጫ የሚሮጡትን ሰዎች በዓይኔ እየማተርኩ የቀጠረችኝን ሴት ከእነሱ መካከል ለማግኘት እፍጨረጨራለሁ። ቀይ፣ አፍንጫዋ ጎራዳ፣ አጭር ጸጉርና ረጅም ተክለ ቁመና ያላት ሴት እይታ ውስጥ እንድትገባ መጸለይ ጀመርኩ። ቀጠሯችን 12 ሰዓት ነው። አስር ደቂቃዎች አልፈዋል። ምን ነው ዘገየች? የውሾቷን ነበር እንዴ ቀጠረችኝ እያልኩ ማሰብ ጀመርኩ። ይህን ክፉ አሳቤ ልቀጥልበት ስንደረደር፣ ድንገት በትከሻዋ ቦርሳ ያነገበች ረጅም ሴት የመንገዱን ጠርስ ይዛ እየተጣደፈች ወደ እኔ ስትመጣ ተመለከትኩ። እሷ ናት ሮማን። ልቤ መዝለል ጀመረ። በሴትና ወንድ ግንኙነት ውስጥ የማላውቃቸው የማይገቡኝ ብዙ ነገሮች አሉ። አንድ ወንድ ከአንዲት ሴት ጋር በመጀመሪያው ቀን ቀጠሮ ሲገናኝ ሰላምታ የሚሰጣት እንዴት ነው? ጉንጯን መሳም፣ ከንፈሯን መሳም፣ በትከሻ ትከሻ መደለቅ ወይስ ምን? አላውቅም። በዚህ ጉዳይ ጓደኞቼን ማማከር ነበረብኝ። ልደውልላቸው ይሆን? ሞባይሌን ስልኬን ፍለጋ ኪሶችን ስፈታትሽ ፊት ለፊቴ መታ ቆመችና፣ ይቅርታ ዘገየሁ እንዴ አለችኝ። ድምጿ በጣም ያምራል ድምፅሽ ያምራል አልኳት፣ አፌ ላይ እንደመጣልኝ። አመሰግናለሁ። ብዙ አስጠበቅኩ? እንደገና ጠየቀችኝ። አይ፣ ደህና ነኝ፣ ምንም አልል ማለቴ፣ ብዙ ጠበቅኩሽ እንዴ። መናገር የፈለግኩት ጠፋብኝ። ተንተባተብኩ። ፈገግ አለች። ፈገግታዋን ከመብረቁ ብልጭታ ጋር ማወዳደር ጀመርኩ። በምድር ስትመጣ እንዳላዩዋት ሁሉ ከሰማይ የወረደች መሰለኝ። እኔም ፈገግ አልኩ፣ ጥርሶቼን ግን አልገለጥኳቸውም ሁሌም እንዲህ ነኝ። በአይኖቼ እንጂ በጥርሶቼ አልስቅም። በልጅነቴ ሕፃናት ማሳደጊያ ውስጥ እያለው ጓደኞቼ አይኖቼ እንደሚያምሩ ይነግሩኝ ስለነበር ከጥርሶቼ ይልቅ በአይኖቼ ኮራለሁ። በእርግጥ ያኔ ጥርሶቼ ያምሩ ነበር። ዛሬ ግን በሲጋራ ጪስ በልዘው አፌን የሲኦል መንገድ አስመስለውታል። ሮማን እጆቿን ለሰላምታ ዘረጋችልኝ። ስለ እኔ ጥርስና ስለ እሷ ውበት እያሰብኩ ለሰላምታ የትኛውን እጅን መዘርጋት እንዳለብኝ ጠፋኝ። ሁለት እጆቼን አነባብሬ ሰጠዋት። በሚያማምሩ ጣቶቿ የቀኝ እጅን ለቀማ አደረገችና ለአፍታ በአይኖቿ ገላይን ከላይ እስከታች ዳበሰችኝ። ዛሬ ያለ ውትሮዬ ሽክ ብያለሁ። አለባበሴን እንደወደደችው ከአስተያየቷ ተረዳሁ። ከጓደኛዬ የተዋስኩትን ጥቁር ሱፍ ከጀርባዋ የተቀደደ ባለነጠብጣብ ሸሚዝ ጋር ለብሻለሁ። የጨበጠችውን እጅን ሳትለቅ ወደ መናፈሻው ንግባ ስትል ጠየቀችኝ። ስትናገር የምትዘፍን ትመስላለች። ደስ ይለኛል አልኳት፣ ሊስም ፈልጎ ያሞጠሞጠ ከንፈሬን ወደ ቦታው እየመለስኩ። ሰላሳኛ ዓመቴን እየደፈንኩ ቢሆንም ከአሁን በፊት የሴት ጓደኛ ኖሮኝ አያውቅም። ፍቅሬ ለሲጋራ እንጂ ለሴት የሰጠሁበት ጊዜ አልነበረም። የወንድ ጓደኞቼ በየጊዜው ፍቅረኛዬ ናት እያሉ የተለያዩ ሴቶቻቸውን ያስተዋውቁኝና ያንተን ፍቅረኛ ግን ለምን አታስተዋውቀንም ይሉኛል። የለኝም ስላቸው አያምኑኝም። እንዴት ላይኖር ይችላል? አንተ እኮ ለሴት እንጂ ለወንድ የማይገባውን ውበት ይዘሃል። መልከ መልካም ነህ። በዚያ ላይ ገንዘብ ባይኖርህ እንኳን አሪፍ ጭንቅላት አለ። ታዲያ እንዴት ፍቅረኛ የለህም ትላለህ? ይሉኛል። ዝም እላችኋለሁ። እነሱን ለማስረዳት ከምሞክር ከአዲስ አበባ ባህር ዳር በእግሬ ብጓዝ መርጣለሁ። ፈጽሞ ሊያምኑኝ አይችሉም! እኔና እግዚአብሔር በምናውቀው ሀቅ ግን እኔ እንኳን ሴት ፍቅረኛ፣ ሴት እህት የለኝም። ብዙ ጊዜ ቆንጆ ሴቶችን ሳይ ቀድሞ ጉልበት ይዝላል። ላብ በጀርባዬና በግንባሬ ይፈሳል። ያደኩት ህጻናት ማሳደጊያ ውስጥ ከወንዶች ጋር ስለነበር ሴቶች ባሉበት ቦታ መገኘት ያስፈራኛል። ሴቶችን እንዴት ማናገር እንዳለብኝ እንኳን ጠንቅቄ አላውቅም። ዩኒቨርሲቲ ውስጥ እያለው ጓደኞቼ ከሴቶች ጋር በግተራ ሲያመሹ እኔ ቤተ መጽሐፍ ውስጥ ተቀብሬ ምሽቱን አሳልፍ እንደነበር አልዘነጋውም። አንዳንዴ ፍቅረኛ የሚኖረኝ መቼ ነው ስል ራሴን ጠይቅና አንድ ቀን በሚል መልስ ዘገዋለሁ። እንዳልኩትም ያ ቀን ከረጅም ዓመታት በኋላ ዛሬ ከተፍ አለ። በትናንትናው ቀፋፊ ቀን ከአለቃዬ ጋር በመጣላቴ በንዴት ስራ አልገባሁም ነበር። ቀኑ ብርዳማና አልፎ አልፎ እንደ ህፃን ልጅ ሽንት እየተቆራረጠ የሚዘንብ ካፊያ ዝናብ የነበረበት ቀን ነው። የጥጥ ነጋዴ የሚያስመስለኝን ወፍራም ካፖርት ለብሼ የለመድኳት ካፌ ውስጥ ገብቼ ቁጭ አልኩ። ራሴን ከብርዱና ከንዴቱ ለመገላገል አስቤ ኪሴ ውስጥ ያከማቸውትን የተጨማተረ ሲጋራ በጣቶቼ እያልመዘመዝኩ በላዩ ላይ ማጬስ ተያያዝኩ። ካፌዋ ማጬስ ክልክል ነው የሚል ማስታወቂያ የተለጠፈበት ቢሆንም ለእኔ አይሰራም፣ ደንበኛቸው ስለሆንኩ አንድ ቀን ተናግረውኝ አያውቁ። ያዘዝኩትን ቡና አጋምሼ ጠረጴዛው ላይ እንዳስቀመጥኩት አንዲት ሴት ወደ እኔ ተጠግታ ሰላምታ ቀረብችልኝ። የለመድኩት ፍርሃቴ መጣ። ለሰላምታዋ ምላሽ ለመስጠት ዘገየው። ወደ ውስጥ የሳብኩትን የሲጋራ ጭስ ረሳውት ሳምባይን አስጨንቆት ኖሮ በትንታ ተጣደፍኩ። ልጅቷ ተደናግጣ ስትመለከተኝ ቆየችና ይቅርታ አለችኝ። ከዚያም ከጎኔ ያለውን ወንበር በጣቷ እያመለከተች ወንበሩ ሰው አለው ስትል ጠየቀችኝ። አንገቴን ግራና ቀኝ በማወዛወዝ ሰው እንደሌለው አሳወቅኳት። ቁጭ ያለች። የተቀባችው ሽቶ አፍንጫዬን አልፎ ወደ ውስጤ ሲገባ አንዳች ልዩ ስሜት ውስጤን አናወጠው። እንደምንም ቀና ብዬ ለአፍታ አየኋት። ጸጉሯ አጭር ሲሆን፣ የፊቷ ውበት ግን እንከን አይወጣለትም። ላነጋግራት ብፈልግም ቃላቶች ለዚያን ሰዓት ያልተፈጠሩ ይመስል አንደበቴ ዝግ ሆነ። በቃ ዝም ዝም። ከጥቂት ቆይታ በኋላ መተዋወቅ ጥሩ ነው፣ እንተዋወቅ፣ የኔ ስም ሮማን ወርቅ ይባላል አለችና እጇን ዘረጋችልኝ። ፈገግታዋ ልብን ያሸብራል። እጆቼ እንዳይንቀጠቀጡ በመጠንቀቅ የተዘረጋውን እጇን ጨበጥኩትና የኔንም ስም ነገርኳት። ከዚያ ስለ አየር ሁኔታ ስለተቀመጥንበት ወንበርና ስለ ሌሎች ነገሮች አወራን። ብዙውን እሷ ናት የምታወራው። ሮማን ያዘዘችው ማኪያቶ በማንኪያ እያገላበጠች ሲጋራ የጨበጥኩበትን እጄን ደጋግማ ስታይ ማጭስ የፈለገች መሰለኝ፣ እና ከተጨማደደው ሲጋሮች አንዱ አውጥቼ ጋበስኳት። ትንሽ ፈገግ ብላ እንደማታጭስ ነገረችኝ። አላግደረደርኳትም። ለራሴ ያጭስኩት! ይሁንና አንዴ ሲጋራውን ሌላ ጊዜ ደግሞ አይኔን እያፈራረቀች መመልከቷን አላቆመችም። ይህቺ ቆንጆ ሴት ከዚህ በፊት እንደምታውቀኝ እርግጠኛ ሆኛለሁ። በውበቴ ሳትደነፍ አልቀረችም። የአበሻ ልማድ ይዟት እንጂ የፍቅር ጥያቄ ልታቀርብልኝ ፈልጋለች። አይኖቿ ውስጥ እወድሃለሁ የሚሉ ፊደላትን እያስነበበችኝ ነው። በአፋው የምታወራው ግን የማይጨበጥ ነገር ነው። እነዚህ አስተናጋጆች አለባበሳቸው በጣም ያምራል፣ አለባበስ ደንበኞችን ለመሳብ ከሚያስፈልጉ ወሳኝ ነገሮች አንዱ ነው ትለኛለች። እኔ ጭንቅላቴን ከመነቅነቅ ውጭ መልስ አልሰጣትም። ትንሽ ቆይታ ደግሞ ሎተሪ አዟሪ በፊታችን ሲያልፍ አይታ ሎተሪ አዟሪዎች እድለኛ ባይሆኑ ሊከፍላቸው አይገባም ምክንያቱ ውስጥ በለኛ የምትፈልገው ልልላት ምላሴን ሳዘጋጅ የኔን ምክንያቱን ሳጠብቅ ምክንያት ውስጥ ብትለኝ ሎተሪ አዟሪዎች እድል ባይኖራቸው ይዘውት የሚዞሩ ግን እድልን ራሱ ነው ስለዚህ ደስ ይላችሁ ይገባል፣ አለችኝ። ሀሳቧ ቢገባኝም እኔ ግን ምንም አልተናገርኳትም። በዚህ መሀል የጋዜጠኛ ነገር የኔን ወሬ ብቻ እንድታዳምጥ አደረግኩ አይደል አለች፣ ያንኑ ልብ የሚሰውር ፈገግታዋን በፊቷ እየጫረች ተገረምኩ። ከአንደበቴ ድንገተኛ ቃላት ወጡ። እንዴ ጋዜጠኛ ነሽ እንዴ ስል ጠየቅኳት። ምን ነው አንሳለው ወይንስ? አይ እንደዛ ማለት ሳይሆን፣ ንግግሬ እንገታ አድርጌ ፈገግ ለማለት ሞከርኩ። ለጥቂት ጊዜ በመካከላችን የጸጥታ ድባብ ተዘረጋ። በዝምታ ውስጥ ሆነን በአይን መጠናናት ያዝን። ከዚያም ድንገት ነገ አስራ ሁለት ሰዓት አካባቢ ስራ ይኖርሃል ማለቴ ቢዚ ነህ? ጠየቀችኝ። የፈጣሪ ያለ ድንጋጤ ነፍሴ ሊነጥቀኝ ደረሰ። የልብ ትርታዬ ከመጠን በላይ መታ። ማራቶን የሩጥኩ መሰለኝ። እወድሃለው የሚል ቃል ብትናገር ምን ልሆን ነው? ድንጋጤ ለመቆጣጠር እየሞከርኩ ነገ ስራ የለኝም አልኳት። ግን ውሸቴን ነበር። አያቴን ወደ ክሊኒክ ለመውሰድ ቀጠሮ ይዤ ነበር። እንግዲያማ መገናኘት እንችላለን ማለት ነው አለችኝ ሮማን። አዎ እንችላለን አልኩ ፈጠን ብዬ ሃሳቧ እንዳትቀይር የፈራው ይመስል ከጥቂት ቆይታ በኋላ ሮማን ከመቀመጫዋ ተነስታ እጅን ጨበጠችኝ እና የጥጣንበት ሂሳብ ከፍላ የቀጠሮዋን ቦታ ነግራኝ ተሰነባብታኝ ሄደች። የካፌው ተስተናጋጆች ሮማንን ከኋላዋ በአይኖቻቸው አጀቧት። እንደዚያ አፍጥጠው ሲያዩት ተበሳጨው። ከተቀመጥኩበት ተነስቼ ጉሮሯቸውን ፈርጥቄ ከግድግዳው ጋር ባጋጫቸው ደስ ባለኝ ነበር። ቅናት ወረረኝ። ፍቅረኛዬ ላይ አይናቸውን ማፍጠጣቸው አንገበገበኝ። ሲጋራዬን እያወጣው አፌ ላይ መጣድ ጀመርኩ። ጭሱ በግንባሬ በኩል በቀስታ እየተመመ የካፌውን ጣሪያ ለመንካት ጉዞ ሲጀምር ቀና አልኩ። እመለከተዋለሁ። እኔን ይመስለኛል። የማላውቀውን መቼ እንደጠፋብኝ ያልተገነዘብኩትን ህልም እንደምፈልገው በሀሳብ ውስጥ ስናውዝ ድንገት የሞባይል ስልክ ጠራ። ደዋዩ ጓደኛ ዮሐንስ ነው። አለቃዬ ሲፈልገኝ እንደነበር ሊነግረኝ ነው የደወለው። እሱን ተወው እባክህ፣ ይልቅ አንድ ወሬ ልንገርህ አልኩት። ምንድን ነው የምትነግረኝ? ዝም ብለህ ለሰውየው ብትደውለት ይሻላል ሲል መለሰልኝ። በቃ እሺ እደውልለታለሁ። ዛሬም እንደተፈጠረ ልንገርህ። ምንድን ነው? ምን ተፈጠረ? ፍቅረኛዬን አገኘኋት። አገኘኋት? አዎ አገኘኋት ወይም አገኘችኝ። ቆይ ያስተዋውቅሃለሁ። ብታያት በቃ ልዕልት ናት፣ ፕሪንሰስ። የካፌ ተስተናጋጆች ዘወር ዘወር እያሉ ተመለከቱኝ። ሳላውቀው በጣም እየጮኩ ነበር ለካ። ዘግቻለሁ እንዴ ግን? ጠየቀችኝ ሮማን። ጎን ለጎን ሆነን ወደ መናፈሻ እየገባን ሳለን ምን ነካት ልጅቱ? ስንት ጊዜ ነው የምጠይቀኝ? መዘጌት ብርቅ መሰላት እንዴ? እንዲያውም ፈጥነች ነው የመጣሽው ስል መለስኩላት። ለአፍታ በአይኖቼ እየቃኘዋት፣ አለባበሷ እንደነገሩ ነው። ከስራ ቦታ በቀጥታ ነው እንዴ የመጣሽው አልኳት፣ ደግማ ስለ መዘጌት እንዳታወራኝ አቅጣጫ ለማስቀየር። ቀስ በቀስ ፍርሃቴ እየጠፋ መጥቷል። አሁን ከዚያው መምጣቴ ነው አለችኝ፣ አረማመዷን ከኔ ፍጥነት ጋር ለማስተካከል እየሞከረች። ዝናቡ ማንጠባጠብ ጀምሯል። መናፈሻ ውስጥ ካሉ ትንንሽ ጎጆ ቤቶች መካከል አንዱን መርጠን ገባን። ወዲያው የሆነ ክልፍልፍ አስተናጋጅ እየተንደረደረ መጥቶ የምንፈልገውን ጠየቀን። ፈጥኖ መምጣቱ አበሳጭቶኛል። ቡና አልኩት በቁጣ። የኔ ትዕዛዝ ተቀብሎ በመጣበት አኳኋን እየተከለፈለፈ ተመልሶ ሄደ። ሳቄ መጣ። ከጥድፊያው የተነሳ እሷን ሳይታዘዛት ነው የሄደው። እጅ ላጨበጭብ ስዘጋጅ ሮማን ድንገተኛ ወሬ ጀመረች። ያው ለዛሬ ቀጠርኩ ከማለቷ አስተናጋጁ ተመልሶ መጣ ለእርሶስ ምን ላምጣሎት መቤቴ ሲል ጠየቃት፣ እየተቅለሰለሰ እርሶ ስላላት ይሁን ወይም ንግግሯን ስላቋረጣት እንጃ፣ ቆጣ ብላ ለእኔም ቡና አለችው። እየሮጠ መጣ። ሲሮጥ ድንጋይ አደናቅፎት ሊወድቅ ነበር። እንደ ሰካረም ተንገዳግሎ ለጥቂት ታረፈ። እሱ እንደወጣ ሮማን ንግግሯን ቀጠለች። ምን መሰለ፣ ለዛሬ ቀጠርኩ። ጭኗ ላይ ያስቀመጠችውን ቦርሳ መደባበስ ያዘች። ልቤ በድንጋጤ መምታት ጀምሯል። አፈቅርሃለሁ የምትለዋን ቀን ለመስማት መቁነጥነጥ ያዝኩ። ግን ምንድን ነው የምመልስላት? እኔ ማፈቅርሻለሁ ልበላት? ይሄ እንኳን አይሆንም። ገና በአንድ ቀን እንደዛ ብላት ትንቀኛለች። በቃ ላስብበት እላት አለው። ወይኔ ጉዴ! ምንድን ነው የሚያቀዥኝ? እኔ በሀሳብ ስዳክ ሮማን ጉሮሯን አጽድታ የጀመረችው ንግግር ጨረሰችው። ያው ለዛሬ ቀጠርኩ በሲጋራ ማጪስ እና ጉዳቱ ዙሪያ ለጤናችን ፕሮግራም ከአንተ ጋር ቃለመጠየቅ ለመስራት ስለፈለግኩ ነው። የመጨረሻዎቹን ቃላት በውላ ያደመጥኳቸውም የተቀመጥኩበት ወንበር ወደ ውስጥ ይዞኝ የገባ መስሎኝ ከንፈሬን በጥርሴ እንደነከስኩ አይኖቼን በኃይል ጨበደድኳቸውና በዝምታዊ ውስጥ ራሴን ከደድኩ። ከተቀበርኩበት ድንገተኛ ሰመመን ስነቃ ሮማን በእጇ የያዘችውን የድምፅ መቅጃ እያሻሸች በድንጋጤ የተመለከተችኝ ነበር። ደህና ነህ? አለችኝ። ጭንቅላቴን በአዎንታ ነቀነኩላት። ከዚያም እጄን ወደ ኪሴ ሰድጄ የተጨማተረ ሲጋራ መዘስኩና አቀጣጠልኩ። ወደ ውስጥ የሳብኩት ጭስ ከአፌ እየወጣ አየር ላይ ተበታትኖ ወዲያና ወዲህ ሲቅበዘበት ሳይ እንባዬ መጣ። መድረሻውን የማያውቀው ጭስ የእኔ ሕይወት ተምሳሌት መሰለኝ። እንዲያው ይህ የሲጋራ ጭስ መነሻውን ያውቃል። እኔ ግን መነሻና መድረሻዬን የማላውቅ ከየት መጥቼ ወዴት እየሄድኩ እንደሆነ ያልተረዳሁ ምስኪን ሰው ነኝ። ሲጋራውን ጠላሁት። ጭሱን ማየት ቀፈፈኝ። መሬት ላይ ጣልኩትና በጫማዬ ደፈጠጥኩት ኪሴ ውስጥ የነበረውን ሁሉ እያወጣው ስብርብር አደረግኩት ነፍሴ ስትረጋጋ ታወቀኝ በዛፎቹ መካከል እየተሽሎኮለከ እኛ ወዳለንበት ጎጆ ቤት የሚገባው ንፋስ አዲሱን የህይወቴን ገጽ መግለጽ ጀመረ ከዚህ በፊት የማላቀው አዲስ ስሜት ውስጥ ገብቶ ቦታ ሲፈልግ አገኘሁት ልቤን ሰጠሁት በደስታ ተሞላው መጮህ አማረኝ ሮማን በሁኔታ ግራ ተጋብታለች ከአፏ ቃል ሳታወጣ በጭንቀት እየተነፈሰች የማደርገውንና የመሆነውን ትከታተላለች። የውስጤን ስሜት ሳዳምጥ ቆይቼ ዝቅ ባለ ድምፅ አመሰግናለሁ አልኳት። ከጸጉሯ ጋር በጣቷ እየተጫወተች በዝመታ ተመለከተች። ከረጅም ጊዜ ፍቅረኛ ጋር አለያየሽኝ። ደነገጠች። ምን እንደምንም ከአፏ የወጣ ቃል ነው። ለረጅም ጊዜ እንደ ፍቅረኛ ስንከባከበው ከነበረው ሱስ ጋር ዛሬ አለያየሽኝ። ከተቀመጠችበት ድንገት ተነስታ ተጠመጠመችብኝ። ሽቶዋ ልቤን አጠፋው። ከልቤ ጋር ፍርሃቴም አብሮ ጠፋ። ለካ ፍርሃት ቤቱ ልብ ነው። እንደተቃቀፍን ተቃቀፍን የመጣው ይምጣ ብዬ ከንፈሯን ፍለጋ ስኳትን ያ ክልፍልፍ አስተናጋጅ ዘው ብሎ ገባ። ጠራችሁኝ እንዴ እያለ። የዛሬው የኬይር ቮክስ አፍሪካ ግንጣይ ገጻችን ይሄ ነበር። ሰላም ቆዩን።